እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም። እኔ ቸርረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምጼንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ በጎች በር ነኝ። ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ሰራ ደስ ይለዋል ማለት ነው? ይሄ ምን ለሚባለው ፐርሚሽን ይባላል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን እልክ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው አላማው፣ ሰይጣን የሚፈጥርብንን አላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው ነው አይደለም? እስቲ ነው የሚል ነው እግዚአብሔር ስትልን የሁላችሁም ጥያቄ ነው ካልሆነ እንለፈው። ርስ የሁላችሁም ጥያቄ ነው። እሺ ብዙ ሰው የማያምኑ ሰዎችም ይሄንን ይጠይቃል። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር? የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም ነውር ነቀፋ የለበትም። እስመ ንጹሕ ጠባይዓቲሁ ለእግዚአብሔር የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው፣ ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሡ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ አንድ ቁጥር ሰባት ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስቃይ ነው ውቱ አምላኩ ለያይቆብ የያይቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም የአይቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበረህ ሊተ ምንትኑ ያፈራሃኒ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለህይወቴ፣ እግዚአብሔር የህይወቴ መታመኛዋ ነው፣ ምንም የምፈራው ነገር የለም። እመኒ ጸብአን የተአይን እይፈራሃኒ ልብየ፣ ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛ ነውና አልፈራም። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ኑራል፣ አነ ውእቱ ኖላዊ ኄር ዘበአማን እኔ እውነተኛ እረኛ መልካም እረኛ ነኝ በጎ እረኛ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እግዚአብሔር። ንጉሥ ሆኖ መጠበቁ፣ አምላኩ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ በጎች በር ነኝ። ዘዋን ታቤ ውቱ ይድኅን በእኔ በኩል የሚገባ ይድናል። ይበውእ ወይወጽእ ይገባል፣ ይወጣል። ወይረክብ ምርዓየ መሰማሪያም ያገኛል ይላል። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ኢይሠየም መኮንን ዘእንበለ እምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም፣ ይሾምም ይላል። ያለ እግዚአብሔር ፈቃድ ምን አይሾምም። እና እንግዲህ ሁሉም ባለስልጣን እግዚር እግዚአብሔር እየፈለገ ነው የሾሙ ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምገም፣ ችግር የለም። እውነቴን እኮ ነው፣ ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያደርጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር የወደደ የወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው? እስኪ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጎልኝ ልጠቀም ነው። ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ። ሁለተኛ ዊል ይባላል። እስቲ ዊል በሉ። እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ፣ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይፈቅድልናል? ማለት እግዚአብሔር እኔ ኃጢአት ስትሰራ ደስ ይለዋል ማለት ነው። ይሄ ምንድን ነው የሚባለው? ፐርሚሽን ይባላል። ስራ ከጠቀመህ ስራ። ኃጢአት አይጠቅምህም ብዬ እኔ ነግሬሃለሁ። ይጠቅመኛል ካልክ ስራ ብሎ ይተውሃል። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል። በሉ እንድንጾም እንድንጸድቅ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ማለት ነው ውዴታ፣ ወዶ የሚያደርግልን ነገር ገብቷቸዋ። ልዩነቱ ነው። የሚያድን አምላክ እንደ እግዚአብሔር ያለ አለ። ለምን እኮ ነው የሚያድን። አሁን ሙሴን አላያችሁት እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ፣ ሙሴ አቤት ተወኝማ፣ ይጀላ ጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት ይጀላ ጠፋቸው ነው እንዲ። እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲ ማብላት ሲያቅተው ጊዜ በረሃብ ጥቶ ጨረሳቸው ነው የሚለው አለ ሙሴ እግዚአብሔር እንዳይሰደብበት ነው እሱ። አርባ ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚሏል። እንዲሁም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ይድናቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስንት ሰው ነው እግዚአብሔር በሚያውቀው ተነግሮ ተነግሮ ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃል። ተመስገን፣ እንኳን ቲቪ መጣ። እንደው እውነቴን እኮ ነው፣ ተርኩ። ስንት ሰው ነው፣ ስንት አመፀኛ ነው። ጸበል እንደምን ሰነበታቸው፣ አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን፣ እግዚአብሔር ይመስገን የሚለው እንደው እግዚአብሔር ማን ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራቸው እግዚአብሔርማ ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስት ኩምሽሽ በቅ እንዲሁ ለተቸገረ እንድናዝን፣ አረማመዳችን እንኳ ልክ እንዲኖረው፣ ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል። እንዲ እውነቴ ነው። ስንቶቻችሁን እስኪ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባለትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተሰብ ሲሚመጡ ሲጣሉ ይው ከተጋባና የዓመታችን ነው ምላትን አትሰማኝም፣ ምንም አታዳምጠኝ ማለት ይጀምራል። ሀያ ዓመት ጠፍቶ ኑሮ ምናምን መከራውኑ ነው ተደዝድዞ ነው እዚያ ወዲያ መከራቸው። ተመስገን እንኳን መጣችሁ፣ ዋናው መሸምነጋም መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱ እንዲጠላ ሊያደርግ ይችላል፣ እንድንመጣም ከፈለገ። እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል ይህ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራል። የነነዌ ሰዎች የሚያስተምሩን ይህንን። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አድ እግዚአብሔር ወደ ቤቱ ሊጠራ ይፈልጎ ነው ነው ማለት ያለው ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው እግዚአብሔር ክፉ ነገር ሲመጣብን ለምንድን ነው ዝም የሚለው? ካላችሁን ለመጥራት ነው ብያቸዋል። የኃጢአት ይቅርታ ለማድረግ አንዳንዱን ሰው እግዚአብሔር በበሽታ የኃጢአት ይቅርታ ይሰጠዋል። አንዳንዱን ሰው ገንዘቡን አሳጥቶ ሰውነቱን ከመቅሰፍ ይሰውረዋል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። ኦሪት ነው ያለችው በሰውየው ላይ ሊመጣ የነበረውን ችግር በገንዘቡ ላይ እያሳልፍለት። አሁን ወደ ርዕሳችን ልመልሳችሁ። እግዚአብሔር ለምን ሰይጣን እንዲፈተነን ምን ይልለታል? ነው ይፈቅድለታል። የመጀመሪያው ነፃ ፈቃድ ስለሰጠን ነው። ነፃ ፈቃድ ስለሰጠን በሉ ምን ነፃ ፈቃድ ስለሰጠን ወይም ሰው ስለሆን ነው። እንድንፈተን የፈቀደው እግዚአብሔር ሰይጣን እንዲፈትነን ለምን ይፈቅዳል ሲባል ሰው ስለሆን። ይሄ ማለት ምን ማለት እንደሆን ታውቃላችሁ? እግዚአብሔርን ስለምንመስል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔር እኛን የፈጠረን በአርአያውና በመልኩ ነው። በአርአያውና በመልኩ ነው። በአርአያውና በመልኩ ማለት ራሱን የቻለ ብዙ ነገር ነው ያለው። በመልኩ ፈጠረን ከምንልባቸው መንገዶች አንዱ ምንድን ነው? ይመስላቸዋል በአርአያ በምሳሌ ፍጥር አንዱ እግዚአብሔር የወደደውን ለማድረግ አስገዳጅ የሌለው ነው። እግዚ ዘይግ እዝወሩ ነፃ የማያወጡት ንጉስ ነው። ገዥ የለበትም፣ አስገዳጅ የለበትም። እግዚአብሔር የፈቀደውን ሲሰራ አስገዳጅ እንደሌለበት የሰው ልጅም የፈቀደውን እንዲሰራ አስገዳጅ ሊኖርበት አይገባም። መምረጥ አለበት። ለምን እግዚአብሔርን መምሰል የሚችል መምሰል የተሰጠው ምርጫ ያለው ውድ ፍጡር ነው። ትልቅ ፍጡር ነው። አንዱ ትልቅነታችን መምረጥ መቻላችን ነው። መምረጥ ካልቻል እንስሳነን ማለት ነው። አውሬ ነን፣ ድንጋይ ነን ማለት ነው። ወይም እንጨት ነን፣ ወይም ይሄ ጠፈር ነን፣ ወይም ፀሐይ ነን። ፀሐይ ምርጫ የላትም። ጨረቃ ምርጫ የላትም። ከዋክብት ምርጫ የላቸውም። እጽዋት ምርጫ የላቸውም። አንበሳ፣ ዘንዶ፣ አውሬ፣ በግ፣ ከብት ምርጫ የላቸውም። ሰው ምርጫ ያለው ትልቅ ፍጡር፣ በምርጫችንም እግዚአብሔር እንመስላለን። ስለዚህ ክፉ ነገር እንዲመጣ ያደረገው መምረጥ የምትችል ልዩ ፍጥር ነው። የመምረጥ ችሎታ ሰጥቻለሁ ነው ያንን ለማክበር ነው። ወረሳ ያላቲ ከመትግበር ፈቃዳ እንዘ አልቦ ዘይሄ ይላ፣ ማንም ሳያስገድዳት ነፍስን የወደደችውን እንድትሰራ ስልጣን ሰጣት ይላል መቅደመ ወንጌል። የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷላት ወደ መርጠ ነው ማለት። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ ነፃ ፈቃዱን። ስለዚህ እግዚአብሔር እንድንፈተን ያደረገን በምንድን ነው? ነጻ ፈቀደን ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ነው።